ብድግ በሉ። ውስጥ አንድ አይነት ለብሳችሁ፣ ዩኒፎርሙ ከየት ነው የመጣችሁት? ከሽሮ ሜዳ ነው የመጣ ነው። ለመጀመሪያ ጊዜ ነው የመጣችሁት? ዛሬ ነው የመጣ ነው። አንድ አይነት ለምን ለበሳችሁ? አይ ዙሩ፣ አን ጀርባችሁ ነው፣ አዙሩት። አጃማሀ ፕሬዝ ጋ ያን ነው የምታገለግሉት? እኛ አሁን ቲም ሰርተን በቲም ነው እያገለገልን ያን። እና ለዛ ደግሞ ስጦታ ይዘንልን ነው የመጣ ነው። እግዚአብሔር ምንድን ነው አገልግሎታችሁ? እኛ ቲም ላይ በወጣቶች ወንጌል ስርጭት ላይ ነው እየሰራ ነው ያለን። ኦኬ። የት ቸርች ውስጥ ነው የምታገለግሉት? ሙሉ ወንጌል የት? ሽሮ ሜዳ ሙሉ ወንጌል አዎ። ድሮ ብዙ ጊዜ መጥቻ አገልግያለሁ። አይቻ ካል አጨብጭቡላቸው። ውስጥ ጌታ ይባረክ። እንግዲህ ዌልካም። ደስ ብሎን ያህል ስለመጣችሁ የናፈቃችሁትን ቅባት ጌታ ይሰጣችኋል። ትቃበላላችሁ? እኔም ስጦታውን ለመቀበል ኑ ሁላችሁም፣ ሁላችሁ። ማነው ስማ? አንተ ዮሐንስ? ዮሐንስ አዎ። ስለዚህ ልታለብሰኝ ነው ዛሬ። ይህን ላለብስበት የቻልኩበት ምክንያት በትምህርት ቤት ነበር እንደ ፌሎ ያቋቋም ነው፣ እና የሆነ ጊዜ ላይ በጣም ማይሆን ወሬዎች ተነስቶ ተበትኖ ነበርና፣ አይቲንክ አንድ ቀን ቲቪ እያየኝ ነውእና ዮሐንስ ወንጌል ምዕራፍ ለት ላይ ያለውን ቃል እያስተማርክ የዛን ጊዜ እኔ ድመት ጸልዬ ተፈወሰ ስትል አሜን የእኔ ቲምም እንደገና ይነሳል አሉ እና በጣም ብዙ የነበረው ተበትኖ አምስት ልጅ ምናምን ቀርቶ ነበርና አሁን ካሉ ልጆች ቢያንስ ከሰባ በላይ ናቸው። እነዚህ ናቸው የመጡት። ሌሎች በአንዳንድ በስራ ምክንያት ነው የቀሩትና ደሙ ደግሞ ስንሄድ ዝም ብለን መሄድ አንፈልግም፣ ማለት በትምህርት ቤቱ ተጽዕኖ ፈጥረን መገኘት ነው እንፈልግ ቻቫጋታስ ጋታስ ያደለው በድመት ምስክርነት ነገሩ ይሰራል። መጽሐፍ ቅዱስ ምን እንደሚል ንገር። መጽሐፍ ቅዱስ ስለሚል ደፍሬ ልንገር፣ የበሬያቸው ዘር እንኳን መሬት አይወድቅም የሚል ቃል አለ። ከባድ የበሬያቸው ዘር እንኳን ዘሩ ገና ገና ጥጃ ያልሆነው ዘር መሬት አይውድቅም የሚል ቃለ በረከት በነሱ ላይ ይሆናል። ከከብታቸው እንኳን የሚጨነግፍ የለም። ል ናላዛያ ፍዝ ጋል ይውል ኢየሱስ በምድር ላይ ያደረጋቸውን ነገሮች አሁን ቢኖር ኑሩ በአሁኑ ወይን ጠጅ ያባዛልን የሚል እነዚህ ልጆች የሚያዘልቅ ክብር ያገኛቸዋል። የሚያዘልቅ ቅባት ያገኛቸዋል። በዚህ በአደባባይ አንተ እግዚአብሔር በሰራበት አደባባይ ላይ ተንበርከከዋል። ክብር ተሸክመው ይሄዱ፣ እሳት ተሸክመው ይሄዱ። በምድሪቶ ላይ በሀይል ይነሱ፣ የጠላቶቻቸውን ደጅ ረሱ። ለአካባቢያቸው የእሳት ምክንያት ይሆኑ፣ ለቤተሰባቸው የእንጀራ ምክንያት ይሆኑ

አንዳንዶቹ በትንቢት ቅባት፣ አንዳንዶቹ ሐዋርያት ሆነው፣ አንዳንዶቹ በማስተዳደር፣ አንዳንዶች ሀገር በመምራት ተጽዕኖ ማይፋል አካፖራባ ማኬቬኒያ ና ሱራጀኒያ ፑቫታ ኤፕራቫዲያ ና ኮሳ ፕራቫዲያላ ይይይይ ተከትሏቸውም ይሄድ ቅባት። አሁን አስቀመጥኩኝ እላቸው ላይ ይሄ ቅባት ይቀመጥ። ክብር ስጡ ለጌታ። የናፈቃችሁትን ቅባት ተቀብላችኋል። ከዚህ ቀን በኋላ እናንተ ሌላ ሰው ናችሁ። ሌላ ነገር እኮ አያስፈልግም። የእግዚአብሔር ሰው ለምድራችን የሚያስፈልገው ቅባት ነው። ቅባት ያለበት ሰው ነው መፍትሄ ያለው። መፍትሄ ያለበት ቅባት ያለበት ሰው ነው። ሌላ ነገር አያስፈልግም። የትኛውም ሰው ጋር ስትሄድ ቅባት ነው በቃ መካፈል ያለበት። ይህንን ቅባት እናንተ ይዛችሁ ትሄዳችሁ። አሜን። ወሰደ ለኢየሱስ በጣም ነው ሙድ ከፍ አሜን አይ አይ እኔ ላይ እንዲህ እንዳስቀመጣችሁት በእናንተ ላይ ክብር ይደረባችሁ። ላይ ላይ ያለውን ቅባት እንዳከበራችሁ እቺ ምድር ብዙዎችን ምትበላ የምታጨነግፍ ባዶ የምታስቀር ምድር እናንተን አክብራት አስተናግዳችሁ ባርኪያችኋለሁ። አሜን። ሁን አለ ማርኬቲንግ አገልግሎት ለሁሉም ጊፍት አለኝ ነው የሚለው። አደ እግዚአብሔር በእውት ይሻለው ይሁን ይሁን አለ። ይሁን አለ። ይሁን አለ። እግዚአብሔር ለአንተም ለቤተሰቦች የሚያለው ይሁን። ይሁን አለ። ይሁን አለ። እግዚአብሔር ያላችሁ ሆነ የነገራችሁ ተፈጽሞ ተባረው ቀና በሉ እንኩሰዱ ያላችሁ ሆነ የነገራችሁ ሆነ የነገራችሁ ሆነ ሆነ